አሁንም ምለው የኢትዮ ሶስት ስልሳ ጉዳይ በአስቸኳይ በህግ እንዲፈታ እንፈልጋለን። ሀብታሙ አያሌው ያለምንም ቅድመ ሁኔታ ቦታውን አስረክበ

እኔ አጠገብ ቁጭ ቤት ምሰራውን ሰው እያፈንታ ሰባዊ መብት ተሟጋች አይሆንም። መጀመሪያ እኔ መብት ተከብሮ ነው ከዛ በኋላ ሰባዊ መብት ተሟጋች የሚሆነው ይህ አይደለም። ሰባዊነት የሚጀምረው ከአጠገብ ነው ከራስ ነው ሰባዊነት የሚጀምረው። ኢትዮ 360 ከተቋቋመ እኔ አራት ሰዓት ድፍን የተኛውበትን ጊዜ አላስታውስም። ድፍን አራት ሰዓት የልጅ እናት የልጆች እናት ነኝ ሴት ነኝ። ሴት ስትሆን ደግሞ መከራውን አስቦት ሴት የሆነ ይገባዋል። ምናልባት የሰባዊ መብት ተሟጋች ምናምን የተመ ሀብታሙ ይገባዋል አላውቅም ያላቀ ምክንያቱም እዛው ጋር እያየን ነው ማንግባባው እዛው ጋር ያያኛል። ነገር ግን ለሀብታሙን የዛ ቢሮ መሆን ለሀብታሙ ሸክም ነው። ምክንያቱም እሱ መሰልቀጥ የፈለገው ነገር አለ። ያ ደግሞ አይሳካል። በእርግጠኝነት ምነገር አይሳካም። እንዲያውም ካሰብከው በኢትዮ ሶስት ስልሳ ውስጥ ሁላችንም በመስራቾቹ፣ እኔም ልዩም፣ አንተ ብሩክም መብት አለን። ካሰብከው ደግሞ የኛ ይነ ሴቶችን ስትወስድ ደግሞ ከአንተ በላይ መብት ሊኖረ ይችላል በአሜሪካ ህግ መሬት ላይ ስለዚህ ፕሊስ ቢያንስ ተመለስ። ቢያንስ የእግዚአብሔርን ቃል ታቃለብ እውነት ካወቅከው እውነት ካወቅ ታቃለብ እያስባለሁ ካወቀው ስለ እውነት ተመለስ። ትናንትና ክፉ ቀናቶች አልፈዋል። ትናንትና ማያልፉ የሚመስሉ ቀናቶች አልፈዋል። ዛሬ መተ ድጋሚ ልትኮረኩ መናት ሞክር። የትናንትና ኩርቁም እንችለናል። አሁን ደግሞ በፍጹ ያረከው ነገር ነውር ነው ከነውርም በላይ ነውር ነው። በርቆለፍ በርቁልፉን ቀይረን ነው መጠበቀኝ። ነገ ነገ መጣለሁ ቢሮ እስ ምስታደረግ እንደምታደረገ ያለሁኝ የሰለጠኑ ዓለምን ያለ ነው። ከአንተ እኩል መብት ያላት ኢየሩሳሌም ትመጣለች። ቢሮ ቆለፈ ተቀበለኝ እንደሆነ ያለ ኢትዮ ሶስት ስልሳ በእርግጠኝነት ነገር አለው ወደ ቀድሞ ክብሮ ይመለሳል። የእናንተን ስሜት መጋራት ስለፈለግኩ ነው ጆን ያረኳችሁ። እንዲህ አይነት አፈና በኢትዮ ሶስት ስልሳ ውስጥ ይኖራል ብዬ በፍጹም አስቤ ስለማላውቅ ይሄ አፈና እጅግ በጣም አስነዋሪ መሆኑን መናገር ስላለብኝ ይህን እድል ልጠቀም ብዬ ነው። በጣም እኔም እዚህ ያለው በቦታ ላይ ስብሰባ ውስጥ ነኝ። አምስት ደቂቃ ነው አቋርጬ የወጣሁትና በሆነው ነገር በጣም አዝናለሁ። ነገር ግን እኔ እዚህ ደረጃ ከመደረሱ በፊት ነገሮች በህጋዊ መልኩ ወይም ደግሞ የድርጅቱ የተቋሙ ህገደንብ በሚፈልገው መልኩ ወይም በሚፈቅደው መልኩ እንዲከናወን የውስጥ ትግል ከሚያደርጉ ሰዎች መካከል አንዱ ነኝ። ያን ነገር ስናደርግ ነው የቆየነው። ከምንም በላይ ማዝነው ቦርድ ተቋቁሟል። ቦርድ የሚባለው አካል ምንም አይነት እስከዛሬ ድረስ ለተፈጠሩ ነገሮች እስከዛሬ ድረስ ለሆኑ ነገሮች ምንም አይነት ሪስፖንዳ ለማድረጉ ምንም አይነት ነገር ለማድረግ ችግሮቹን ያውቃል። እንዲ ወደ ኋላ ምናልባት ኢትዮ ሶስት ስልሳ ሰራተኞች ሲለቁ አልጠየቀም። ሰራተኞቹ ለምንሄዱ፣ ለምንለቀቁ ለምን ምንድነው ችግሩ ብሎ አላወያየም። እነኝህ ነገሮች ሁሉ ወደኋላ ተመልሶ ማንሳት ይቻላል። አንድም ቀን ምላሽ ሊሰጥ አልቻለም። አሁን ህገወጥ ነገሮች ይከናውናሉ። ፕሮፌሽናል ያልሆኑ ነገሮች በተቋም ውስጥ ይከናውናሉ። የዛሬውን ጨምሮ ከዚህ በፊትም የተከናወኑ ነገሮች አሉ። እነኚህ ነገሮች ሲከናወኑ ዝም በማለቱ በጣም ባዝንም ህጋዊ ነገሮችን መከተል አስፈላጊ ስለሆነ ብዬ ብለን ኢየሩሳሌም ጋር አንድ ደብዳቤ ጽፈን ነበረ። ለቦርዱ ማለት ነው። ቀጥታ ኢየሩሳሌም እንግዲህ ብዙ አታች ያደረገችልኝ ደብዳቤ ያለ በእያንዳንዱ ስቴፕ ይሄደችበታል። በጣም በዚህ አጋጣሚ ልትመሰገን ይገባታል። ፕፕሮፌሽናል የጠበቁ ነገሮችን አድርጋለች። ለእያንዳንዱ ነገር ምናልባትም እኔ ያንን ጠብቄ አላረኩም። እኔ ቦርዱ ጋር ነው ትኩረት የነበረው ምክንያቱም ህጉ የሚጠይቀው መሰረት ቦርዱ ኢንቮልቭ እንዲያደርግና ይህን ችግር እንዲፈታ እድሉን ለማግኘት ሞክር የነበረ ግለሰቦቹ የቦርዱ አባላትም ስልካችንን አያነሱም። ጥቂት ሰው ነው ስልክ የሚያነሱት። ደብዳቤ ጽፈናል፣ ህጋዊ ደብዳቤ በአስቸኳይ በሶስት ቀን ውስጥ እንዲጠራ እንዲጠሩንና ነገሮች እዚሁ እንዲፈቱ ይሄ ነገር ከመከሱ በፊት መሆን የነበረበት ነው። ይሄም አልሆነም። ስለዚህ እነሱ ዝም በማለታቸው ቤቱ በጣም በቃ በጣም ህግ የሚያውቁ ሰዎች ናቸው የምገምታቸው ሰዎች፣ ህግ ሲያጠፉ ሳይ ያናድደኛል እና እንዲያ ነገሮች ተከስተዋል። ህግ በጠበቁ መልኩ ስርዓት በጠበቀ መልኩ ይሄ ኢትዮ 360 የህዝብ ነው ተብሎ ሁላችንም የምንናገርለት፣ የምንመሰክርለት ለዛም ደግሞ ዋጋ የተከፈለለት ስለሆነ የህዝብን ተቋም የግል ማድረግ አይቻልም። ወይም ደግሞ በአንድ ሰው አስተሳሰብ፣ በአንድ ሰው አመለካከት፣ በአንድ ሰው ዙሪያ እንዲከበብ ማድረግ ተገቢ አይደለም የሚል አቋም አለኝ። ይህንንም መቃወም አለ የዛሬውን ጨምሮ ማለት። የዛሬው ግን በጣም አስከፊ ነው። በአንድ ጋዜጠኛ ላይ እንዲህ አይነት አፈና ማከናወን ማለት አብይ አህመድ ምንም ልንቃወሙ አይገባም። በቃ አብይ አህመድን መቃወም ማቆም አለብን። እንደዚህ አይነት ነገር ካደረገ በምንም ታምር የትኛውንም ሀሳብ ለአንጸባርቅ የትኛውንም አመለካከት ለአንሸራሸር፣ ያን አመለካከት በአመለካከቱ መቃወምና መመለስ ሲቻል አትናገሩም ብሎ ግሮሮ ማነት ግን በጣም በጣም ምናልባትም ነውር በሚለው ቋንቋ ነውር ነው። በጣም ነውር ነው ደግሞ በተለይ ለሌሎች ድምፅ ሆናለሁ የሚል አካል እንዲህ አይነት ነገሮችን አድርጓል መባሉ፣ እንግዲህ በቅርበት እናንተ ናችሁ የነበራችሁትና እኔ ውጭ ስለሆንኩኝ ያወቅኩት ነገር የለውም። ከእናንተ የሰማሁትን ነው የምናገረውእና ሀንድረድ ፐርሰንት በቃ የነውር ጥግ ነው ብዬ ነው ማስበው። ለጋዜጠኛ አሁን ሌላው ነገር ለጋዜጠኛ ይሄ የመጨረሻው ሞት ነው። ቅድም ብላችኋል። ድሮም ባህዴን ባህዴን ነው፣ ኢህአዲግ ኢህአዲግ ነው። መቼም አይጠሩ በታጥባቸውም በኦሞም በምንም ብዘመስፋቸው አይጠሩም። እኛ ደግሞ አልኖርንም በዛ ውስጥ። ጋዜጠኞች ነን። የሰራነው ንጹህ ንጹህ ንጹህ ስራችንን ስንሰራ ነው የቆየ ነው። ከጀርባችን ሽፍቁን ያው ነው አሁንም መሬት ላይ ሰሞኑን እኮ በግፍ በግፍ የተለተለተለችው ልጅን እኮ ላየ ሰው እውነት እንዲህ አይነት ግፍ እኳ አታደርግም። ኢትዮ ሶስት ስልሳ ልትዘጋ እኮ አትሽቀዳደምም። ይህንን ጭካኔ እያደረገ የሰባዊ መብት ተሟጋች ጋዜጠኛ አይደለም ሆኖ አያቅም። ጋዜጠኛ ሆኖ አያቅም። የሰባዊ መብት ተሟጋች ሆኖ አያቅም። እኔ አጠገቡ ቁጭ ቤት ምሰራውን ሰው እያፈንተ የሰባዊ መብት ተሟጋች አይሆንም። መጀመሪያ እኔ መብት ተከብሮ ነው ከዛ በኋላ ሰባዊ መብት ተሟጋች የሚሆነው ይህ አይደለም ሰብአዊነት የሚጀምረው ካጠገብ ነው፣ ከራስ ነው ሰብአዊነት የሚጀምረው ያንን ሰምተን ገና ሀዘን የስንቱ ሀዘን እኮ አለ። የዚሽ እች ልጅ እኮ አንድ ምሳሌ ናት፣ አንድ ማሳያ እኮ ናት። እውነት ለመናገር በኢትዮጵያ ምድር ላይ በየቀኑ የሚሰማው ሰቆቃ እውነት በአንድ ሰው ብቻ የሚገለጽ ነው። እንደ አንድ ማሳያ ናት ኮች ልጅ ይህ ብላይ ለዛች ልናቷ ለዛች ልድሃ እናቷ ስለ እውነት ነው ስለ እውነት ያሳዝናል። ስለ እውነት የደረስንበት ጊዜ አሁንም ምለው የጥያሱ ዝንኩት ይቅርታ ጠይቃለሁኝ። አሁንም ምለው የኢትዮ ሶስት ስልሳ ጉዳይ በአስቸኳይ በህግ እንዲፈታ እንፈልጋለን። ሀብታሙ አያሌው ያለምንም ቅድመ ሁኔታ ቦታውን አስረክበ፣ የኢትዮስ ወገነት ብለህ የያዝከው ሚዲያ ይዘው ልቅ ማለት ትችላለህ። ያለዛም ልክ እንደኛ እኩል ሆነ ከኛ ጋር አንዲትም ስንጣሪ ልዩነት የለህም። በቃ ድምፀ አትናገርም ተብሎ መታፈል፣ አብይ አህመድ ሁለት መቶ እና ሶስት መቶ ጋዜጠኞችን አፈነ፣ አሳደደ እንዲያረገ እንዲያረገ ስንል የምንውል ሰዎች ራሳችንን ራሳችን ስናፍን እጅግ በጣም የሚያሳዝን ነውና፣ ይሄ ነገር ተከስቶ ባላይ ደስ ይለኝ ነበር። እኛ እኔ ባለውበት ተቋም ውስጥ እኛ ባለንበት ተቋም ውስጥ ዋጋ ከፍለናል የምንልበት ተቋም ውስጥ ባይሆን ደስ ይለኝ ነበር። ሆኖ አየሁት። የታሪካችን አንዱ አካል ይሆናል ማለት ነው ምናልባትም ወደፊት መዝገብ የምናስቀምጥ ከሆነ በመዝገባችን ውስጥ የሚቀመጥ አንድ ጥሩ ነገር ይሆናል ማለት ነው። ጥሩ ነገር ማለት ለማስተማሪያ። ብዙ ግጭቶች በማካከላችን አሉ፣ ብዙ አለመግባባቶች አሉ፣ ብዙ ነገሮች አሉ። ግን አልተፋፈንም። አንዱ አንዱን ለማፈን ተካሄዶ አያውቅ እና ማናችንም ቢሆን ስንታፈን ከፈናው ላለመሞት የምናደርገው ጥረት፣ ብዙ ነገሮች ሊያናግሩን ይችላሉ። አሁን ላለመሞት እየተደረገ ያለ ጥረት ነው። እሷ ላይ የመጣው ነገር የጄሪልና ነጌጥዬ፣ አፈወርቅ ላይ የመጣው ነገር ነገኔ ላይ ይመጣል። በአጋጣሚ ሆኑ ሶስቱም ፕሮፌሽናል ጋዜጠኞች ናቸው እና ያውቁታል። ፔኑ ለሌሎች ድምፅ መሆኑን ያውቁታል። ሌሎች ሲታፈኑ ምን ያህል እንደሚቆረቁር ያውቁታል። እና ይሄ በመሆኑ በጣም አዝና አለው። አሁንም ነገሮች በውስጥ ቢፈቱ ደስ ይለኛል። ያንንም ነው የምንጥረው። ቫዮለንት የሆኑ ነገሮች እንዲኖሩ አንፈልግም። ስለዚህ አሁንም ቢሆን የኢትዮጵያ ህዝብ፣ ይሄ ንብረት ይሄ ተቋም የኢትዮጵያ ህዝብ ነው ብለን የኢትዮጵያ ህዝብ አዋጥቶ ያቋቋመ እስከሆነ ድረስ የኢትዮጵያ ህዝብ በዚህ አካባቢ ያሉ በቅርበት በየትኛውም ዓለም ያሉ በጨዋ ቋንቋ ተቋሙ የሚቀጥልበትን ነገር ማመቻቸት ያስፈልጋል። ሁላችንም አንድ ድምፅ ነው ያለን። እዛ ቤት ውስጥ ማንም የተሻለ ድምፅ የለውም። ማንም የበለጠ ድምፅ የለውም። ሁላችንም የሚመራን ደንቡ ነው። በደንቡ መሰረት ህጉን ጠብቆ ማንም ሰው መሄድ አለበት። አፈወርቃ አውሮፓን ያለውን ጌጥዬ ትላንትና ጫካ ነበረ፣ ዛሬ ተሳዶ ሰው ሀገር ነው ያለው። እኛ አሜሪካን ሀገር ነው ያለ ነው። ወደ ሀገራችን ድንጋባ የተደረግንበት ተቋም ነው። ሽብርተኝነት የተከሰስንበት ተቋም ነው። ብዙ ነገሮቻችን ቤተሰቦቻችን ክብር ያጣንበት ነው። ቤተሰቦቻችን ሲሰደቡበት የነበረ ተቋም ነው። ይሄ ተቋም እርስ በርስ ተፋፍኑ ማለት በጣም በጣም ለቃላት በሁሉ አይመችም ይሄን ነገር ማድረግ። ስለዚህ የኢትዮጵያ ህዝብ በዚህ አካባቢ ያላችሁ ስትደግፉ የኖራችሁ ለተቋሙ ለኢትዮ ሶስ ስልሳ ስትቆሙ የነበራችሁ ተቋሙ እንዲቆም የድርሻችሁ እንድትወጡ ነው። ማንም ማንንም ማፈን የለበት የሚለው ላይ ትኩረት እንዲደረግ እፈልጋለሁ። ብዙ ነገሮች አሉ። እናንተም ኢትዮ ሶስ ስልሳ በመረጃ ታምቶ አያውቅም። ለምን ዛሬ እንደዚህ እንደሆነ አላውቅም። እንጣላለን እኮ ይሄ ነገር በዚህ ቢደረግ ይሄ ነገር እንደዚህ ከዚህ አንጻር ስንዴት ያመጣብለን። በጣም ዱላ ቀረሽ ተነጋግረን እናውቃለን። እና ያ ነገር፣ ግን ለመተፋፈን አይደለም። ወደ ኢትዮጵያ የሚደርሰው መረጃ ኤግዛክትሊ ሐንድረድ ፐርሰንት እርግጠኝነት እንዲኖረው ነው። ያንን ከማድረግ ውጭ ግን አይ ይሄን አትናገር፣ ተመካክረን የምናደረጋቸው ነገሮች ብዙ ናቸው። ተመካክረን ያስቀረናቸው፣ የኢትዮጵያን ሕዝብ ይጎዳል፣ ትግሉን ይጎዳል ብለን ያስቀረናቸው በጣም ብዙ ቃል ምልልሶች አሉ፣ ብዙ ዜናዎች አሉ፣ ብዙ ፕሮግራሞች አሉ። ያስቀረናቸው ፕሮግራሞች እኔና ጌጥዬ ሁለት ሰዓት ቀርፀን ያስቀረሩት ፕሮግራም አለ በእኔና በሱ ውይይት ማለት እኔና እሱ እንኳን ሳንግባባ ቀርተን ያለ ምግባባታችን ኢትዮጵያ ትግሉን ይወዳል ብለን ያስቀራን ናቸው። እንዲህ አይነት ነገሮች ናቸው የነበሩት። ይሄ ነገር ጠፍቶ ዛሬ ግን አትናገሩም ጉሮሯችሁን ብሎ አየር ላይ ማውረድ ከራስ ሲሆን ያማል። እና ከዚህ አንጻር እንዲታይ ነው ፈልገው። በጨዋነት አሁንም ቁጭ ብሎ መወያየት የሚቻልበት እድል ስላለ ተወያይቶ ተቋሙ ይቀጥል። እኛ አላፊ ነን ሁላችንም። ማለት ለየትኛው እድሜ እንደዚህ እንደምንሆን ባይገባኝም በጣም በጨዋነት ተነጋግሮ መፍታት ይቻል ነበረ። እዚህ ድረስ ከመምጣት ዛሬ እንዲህ ባይሆን ደስ ይል ነበረ። ሆነ ግን ከሆነ አልቀረ፣ አሁንም ወደዛው ወደኋላ መመለስ ይቻላል በውስጥ ችግሩ እንዲፈታ። ቅድም ጄሪ ስትል ሰምቻለሁ እየወጣው እየገባ የሚሆን እችን ነገር ሰምቻለሁ። አሁንም ቁጭ ብሎ መወያየት ይቻላል ያለችውን ነገር በጣም ነው የምገዛው። ግን ቦርዱ አክቲቭ ሆኖ በመሃል ቦርዱ ስላለ ማለት ነው። ጠቅላላ ጉባኤ አለ፣ ቦርድ አለ፣ ስራ አስፈጻሚው አለ ስለዚህ ቦርዱ በመሀል ነው ያለው። ጠቅላላ ጉባኤ የፈለገውን ነገር ማድረግ ይችላል። ቦርዱን ማባረር ይችላል። ስራ አስፈጻሚውን ማውረድ ይችላል። የፈለገውን ማድረግ ይችላል። ያ ነገር እንዳውም ቦርዱ ወደ መሀል ገብቶ ኑስት ቁጭ በሉ፣ ተቋሙ ይቀጥል የሚል ነው። አሁን ዲፋሜሽን የሚል ደብዳቤ እንደደረሳትም ሰምቻለሁ። በጣም ያሳዝናል በእውነት ነገ ከነገ ወዲያ መዓት ነገሮች ሊመጡ ይችላሉ ማለት ነው። እና አሁንም ቢሆን በጣም ረጅም ሰዓት ስለሌለኝ እንደ ልብ ያላወራም፣ በጣም በጣም ይቅርታ እጠይቃለሁ በውስጥ የሚፈታበት እንፈልጋለን። ቦርዱ ይህንን አጋጣሚ ተጠቅሜ እንደሚሰሙ እርግጠኛ ስለሆንኩ ቦርዱ የላክንለትን ደብዳቤ አይቶ ቁጭ ብሎ በዚህ በሶስት ቀን ውስጥ እንዲያነጋግረን እንጠይቃለን። ለሚመጣው ኃላፊነት ለሚከሰቱ ነገሮች ሁሉ ሀንድረድ ፐርሰንት ቦርዱ ኃላፊነቱን እንደሚወስድ ማስጠንቅቀናል። ያ ነገር ይህንንም ድል ተጠቅሜ ኃላፊነቱን ትወስዳላችሁ የሚል ነገር ማሳሰብ ፈልጋለሁ። ስለ አቋርጣችሁ በጣም ይቅርታ። ከዚህ በላይ መናገር አልችልም። በእውነት ነው የምነግርህ ጎዳኔ ያቆብን ማመስገን እፈልጋለሁ። ሁልጊዜ ኢትዮ 360ን ዜና በተለያየ አንግል አይቶ መልካም ስም ማለት መልካም ግንባታውን የሚሰጥ ጥሩ አስተያየቱን የሚሰጥ ሌሎችም አሉ። እንደዚህ ስማቸውን እዚህ ጋር ስላላስፈጠኩ ማንጠቅሰው ያ ሁሉ ግን የሚሰራው ግን እውነት ለመናገር ዋጋ ተከፍሎበት ነው። ኢትዮ 360 ከተቋቋመ አራት ሰዓት ድፍን የተኛውበትን ጊዜ አላስታውስም። ነገር ግን ለሀብታሙን የእዛ ቢሮ መሆን ለሀብታሙ ሸክም ነው። ምክንያቱም እሱ መሰልቀጥ የፈለገው ነገር አለ። ያ ደግሞ አይሳካልንም በእርግጠኝነት ምን ነገር አይሳካም፣ አይሳካም። ያን አንዴል ፖሊስ መቶ ያን ጠይቆ ከሆነ ምንም ነገ ነገ ነው። የራሴ በእግር ሄጅ እዛችሁ ጋር ማጣራው ነገር ነው። የሰለጠኑ ዓለም ነው ያለ ነው፣ የሰለጠነው ዓለም እንዲያውም ካሰብከው፣ በኢትዮ ሶስት ስልሳ ውስጥ ሁላችንም፣ በመስራቾቹ እኔም ልዩም አንተ ብሩክም መብት አለን።